የአውሮፓ ኃያላን ሊጎች ወደ መጠናቀቁ እየተቃረቡ ይገኛሉ። በየሊጉ አሸናፊዎችን ለመለየት የሚደረጉ ጥረትም እየቀጠለ ነው የሚገኘው። በስፔን ባርሴሎና ድሉን እያሰፋ ይገኛል። በፈረንሳይ ፓሪስን ጀርማ ድሉን ማሳካቱን አረጋግጧል። አለፍ ሲል በእንግሊዝ ለሊቨርፑል ያደላ ይመስላል። በጣሊያን ብቻ ያለ ይመስላል ፉክክሩ። እሱም በኢንተር ሚላንና በናፖሊ መካከል ያለው የነጥብ ልዩነት እኩል መሆኑን ተከትሎ ሁለቱ ቡኖች በዚሁ የሚቀጥሉ ከሆነና ሲዝኑን የሚያጠናቅቁ ከሆነ የእርስ በርስ ግጥሚያ የሚደረግላቸው ነው የሚሆነው ልክ እንደሌሎቹ ሊጎች የግብ ክፍያ ልዩነቶቻቸው እንደማይታዩ ይታወቃል። ታዲያ የውድድር ዘመኑ ሲጠናቀቅ ክለቦች ወደ ዝውውር መስኮቱ በመውጣት የተለያዩ እንቅስቃሴዎችን ያደርጋሉ። ትልቁ የዝውውሩ እንቅስቃሴ ወይም ደግሞ የዝውውር ገበያው ማዕከል ይሆናል ተብሎ የሚጠበቀው ታዲያ በእንግሊዝ ክለቦች መካከል የሚደረገው አጥቂዎችን ለማስፈረም የሚደረግ ፉክክር እንደሚሆን ይጠበቃል። ማንቸስተር ዩናይትድ ገበያው ላይ ይገኛል። ምክንያቱም የአጥቂ መስመር ተጫዋች ያስፈልገዋል። ቸልሲ በተመሳሳይ ለአጥቂ ተጫዋች ዝውውር ወደ ገበያው እንደሚወጣ ይጠበቃል። አለፈ ሲል ደግሞ እንደ አርሰናል ከዛ ባለፈ ደግሞ ሊቨርፑልንም እዚህ ውስጥ አካተን ማንሳት ይኖርብናል። በእነዚህ ክለቦች መካከል ምን አይነት የዝውውር እንቅስቃሴዎች ይጠበቃሉ የሚለውን በማጥቃት ክፍላቸው ላይ እንመልከት። አንደኛው አርሰናል ነው። የአንድሪያ በርታ የስፖርቲንግ ዳይሬክተርነትን ቦታ ይዘው ወደ እንግሊዝ መድረሳቸውን ተከትሎ የአርሰናል የዝውውር ፕላን ለውጥ ሊኖረው እንደሚችል ይጠበቃል። በተለይም ደግሞ እሳቸው በስፔን በነበሩበት ቆይታቸው በአትሌቲኮ ማድሪል ሊያስፈርሙት የነበሩትን ዮኬሬሽን ወደ አርሰናል ሊያመጡ የሚችሉበት እድል እንዳለ እየተጠበቀ ነው የሚገኘው ናል ባለፉት ሁለት አመታት ምናልባት የፕሪሚየር ሊግ ዋንጫ ላለማንሳቱ እንደ አንድ ምክንያት የሚጠቀስ ጉዳይ ካለ አንደኛው ምክንያት ሊሆን የሚችለው በአመት 20 እና ከዛ በላይ ጎሎችን ሊያስቆጥር የሚችል ፕሩቭን የሚባል የአጥቂ መስመር ተሰላፊ አለማግኘታቸው እንደሆነ ይታውቃል። ታዲያ አንድሪያ በርታ ይህንን ስራቸውን በዚህኛው ክረምት የዝውውር መስኮት ከሚያደርጉት የቤት ስራ መካከል አንደኛው እቅዳቸው ውስጥ አካተውታል የሚሉ ሪፖርቶች እየወጡ ነው የሚገኘው። ከዚህ ቀደም የቪክቶር ዮኬሬሽ ስም በ እንደ ማንቸስተር ዩናይትድና ቸልሲ ካሉ ክለቦች ጋር ስሙ ሲያያዝ ተመልክተናል። በተለይ ከማንቸስተር ዩናይትድ ጋር ሩብን አሞሪም ከስፖርቲንግ ሊዝበን ወደ ማንቸስተር ዩናይትድ ከመጡ በኋላ አሰልጣኝ ሩብን አሞሪምን ተከትሎ ሪዩኒየን ሊኖረው እንደሚችል ይጠበቅ ነበር። ነገር ግን አንደኛ ማንቸስተር ዩናይትድ ካለበት የካሽ እጥረት አንጻር አንደኛው እሱ ነጥብ ሲሆን፣ ሁለተኛ ደግሞ ተጫዋቹውን ወደ 27 አመቱ እየተጠጋ መሆኑን ተከትሎ ማንቸስተር ዩናይትድ በቪክተር ዮኬሬሽ ዝውውር ላይ ራሱን ያስከባል ተብሎ አይታመንም። ለቸልሲ ይሄ ዝውውር ላይሆን የሚችልበት ምክንያት ደግሞ ቸልሲ በዝውውር መስኮቱ ምልመላ እያደረገላቸው ያሉ ተጫዋቾች እድሜያቸው ከ18 እስከ 25 ዓመት ባሉት ኤጅ ላይ እንዲሆን ስለሚፈለግ፣ በዚህ ምክንያት የቪክተር ዮኬሬሽ ዝውውር ወደ ቸልሲ ይመጣል የሚለው እሳቤ ሙሉ ለሙሉ ያከተመለት ሊሆን እንደሚችል ብዙዎች ያነሳሉ። ስለዚህ በቸልሲ በኩል ከቪክተር ዮኬሬሽ ይልቅ ልሊያም ዴላፕ የሚያደለ ዝውውር እንቅስቃሴ ልንመለከት እንችላለን። ስለዚህ ክሊርሊ የ ቪክተር ዮኬሬሽ አስፈራሚ ሆኖ ልንመለከተው የምንችለው አርሰናል ሊሆን እንደሚችል ይጠበቃል። የሚካኤል አርቴታ ዋነኛ እቅድ አሌክሳንደር አይዛክ እንደሚሆን ይታወቃል። ነገር ግን ይህንን 150 ሚሊዮን ፓውንድ አርሰናል መክፈል ይፈልጋል ተብሎ አይታመንም። በእርግጥ ከአንድሪያ በርታ የቀደሙ የዝውር ባህሪያት አንጻር ይሄንን አያደርጉም ብሎ ማመን አይቻልም። ምክንያቱም ከዚህ ቀደም ለዣ ፌሊክስ ከ120 ሚሊዮን ዩሮ በላይ ከቤኔፊካ ወደ አትሌቲኮ ማድሪድ እንዲመጣ ማውጣት የቻሉ ሰው እንደሆኑ መዘንጋት የለበትም። ስለዚህ እንዲህ አይነት ያልተጠበቁ ዝውሮችን ቢፈጽሙ በአርሰናል ቤት ብዙም የሚያስገርም እንዳልሆነ ማንሳት የሚኖርብን ይሆናል። ከዛ ባለፈው አርሰናል ቤት ላይ በእቅድ ውስጥ የሚገኘው የአጥቂ መስመር ሰላፊ ወጣቱ ቤንጃሚን ሴስኮ እንደሆነ ይታወቃል። ቤንጃሚን ሴስኮን ለማስፈረምም እቅዳቸው ውስጥ አካተ ተሰጥተዋል ተብሏል። ስለዚህ በአርሰናል በኩል በአጥቂ መስመር ላይ ልንመለከት የምንችለው ሁለት ዝውውር ወይ አንድ ዝውውር ሊሆን ከቻለ ያ ዝውውር ሊሆን የሚችለው በቪክተር ዮኬሬሽ እና በቤንጃሚን ሴስኮ መካከል ነው። አንደኛው ፕሩቭን ታለንት ነው፣ ሌላኛው ግን ገና ጥሬ ታለንት ነው ተብሎ ነው የሚታመነው። በደንብ መገራት የሚፈልግ ማደግ የሚችል ግን ለረዥም ጊዜ የአንድን ቡድን የማጥቃት የጎል ማስቆጠር ችግር መፍታት የሚችል ተብሎ ነው የሚታመነው። በአርሰናል በኩል ያለው የዝውውር እንቅስቃሴ እንግዲህ በማጥቃት ክፍሉ ላይ ይህንን ይመስላል። በማንቸስተር ዩናይትድ በኩል ከትላንት ወዲያ ጀምሮ በትልቁ እየተነሳ ያለው ከፊት መስመር ባለው በኩል ያሉት እንቅስቃሴዎች ይመስላሉ። አንደኛው የማንቸስተር ዩናይትድ እቅድ ማቲያስ ኩንሃ እንደሆነ ተረጋግጧል። ይሄ የአጥቂ መስመር ተሰላፊ ወደ ማንቸስተር ዩናይትድ ሲመጣ ግን በ9 ቁጥር ሚና ይጫወታል ተብሎ አይጠበቅም። ማንቸስተር ዩናይትድ 62.5 ሚሊዮን ፓውንድ የሚሆነውን የማቲያስ ኩንሃን የወልቭስ የመልቀቂያ ወይም ደግሞ የውል ማፍረሻ ዋጋ ለመክፈል ዝግጁ ነው ተብሏል። ከሁሉም ክለቦች ቀድሟል ነው የተባለ የሚገኘው አርሰናል ከዛ ባለፈ ማካከል ዩናይትድ እና እንዲሁም ኖቲንጋም ፎረስ የኩንሃ ፈላጊዎች ናቸው። ኩንሃ ግን ምናልባትም በማንቸስተር ዩናይትድ ቤት መገኘት እንደሚፈልግ በተለይም ትላንትና አመሻሹን የስካይ ስፖርቶ ስካይ ካቬ ይዞት የወጣው መረጃ እንደሚያሳየው ከሆነ ተጫዋቹ ማንቸስተር ዩናይትድን በዓለማችን ካሉ ታላላቅ ክለቦች አንዱ አድርጎ እንደሚመለከተው፣ የአውሮፓ ሻምፒዮንስ ሊግ እግር ኳስ ባይኖርም ወደ ማንቸስተር ዩናይትድ የመሄድ ሀሳቡን እንደማያስቀይረው የሚጠቁም ሪፖርት ወጥቷል። ዩናይትድ ሙሉ ለሙሉ እንደውም የዴሊ ሚረሩ ክሪስ ዊለር እንደሚለው ከሆነ ይሄ ዝውውር ለማለቅ እድሉ በጣም የሰፋ ነው። ማንቸስተር ዩናይትድ ከስምምነት ለመድረስ ተቃርቧል እያለ ይገኛል። ስለዚህ ማቲያስ ኩንሃ ከመጣ ማንቸስተር ዩናይትድ ኢንሳይድ ፎርዋርድ ስለሚፈልግ ከበስተጀርባ ከአንደኛው የዘጠኝ ቁጥር አጥቂ በስተ ጀርባ መጫወት የሚችል ወደ መስመር ማዘንበል የሚችል ሴንትራል ስትራይከር እንኳን ባይሆን እንደ ተደራቢ አጥቂ ወይም እንደ ትሬኳርቲስታ መጫወት የሚችል በፕሬሲንግ ኳሊቲው ላቅ ያለ ተጫዋች እንዲሁም ደግሞ ኤነርጂው ከፍ ያለ ተጫዋች ይፈልጋል። ማቴስ ኩንሃ ይሄንን መስጠት ይችላል። በዘንድሮ የወልቭስ የውድድር ዘመኑ በአጠቃላይ 14 ጎሎችን አስቆጥሯል። በተደጋጋሚ የጉዳት ሰለባዎች በመሆኑ ምክንያት በእንግሊዝ የተጠበቀውን ያህል መሆን አልቻለም ነበር። ዘንድሮ ግን ወልቭስ ምናልባት በሊጉ ለመቆየቱ አንድ ምክንያት ከተፈለገ ከአሰልጣኙ ቪቶር ፔሬራ ጎን ለጎን ከሳቸው መምጣት በኋላ ነው ቡድኑ ከወራጅ ቀጠና የወጣው። ሁለተኛው ምክንያት ራሱ ማቲያስ ኩንሃ ነው ማለት ይቻላል። ቡድኑን ተሸክመው የወጣባቸው ጨዋታዎች ብዙ ናቸው። ከቦክስ ውጭ በከራር ሁኔታ የሚያስቆጥራቸው ጎሎች፣ የድሪብሊንግ ኳሊቲው፣ ከዛ ባለፈ ኢነርጂው ለ90 ደቂቃ የመታተር ባህሪው ለዚህ እንደ ምክንያት የሚጠቀስ ጉዳይ ነው። ነገር ግን ማንችስተር ዩናይትድ በዚህ ማብቃት አይፈልግም እየተባለ ነው። አንዳንድ ሪፖርቶች እንደሚጠቁሙት ማንችስተር ዩናይትድ አሁን ቪክተር ኦስሚሄንን እና እንዲሁም ደግሞ ሊያም ዴላፕን በእቅዱ ውስጥ ይዟል ነው የተባለ የሚገኘው የሩበን አሞሪም ዋነኛ ቅድ ቪክተር ኦስሚሄን ነው። የቡድኑን የማጥቃት ችግር ግን ማስቆጠር ክፍተት ሙሉ ለሙሉ መቅረፍ የሚችለው ወርለድ ክላስ ተጫዋች ቪክተር ኦስሚሄን ነው ብለው ነው የሚያምኑት ነው የሚባለው። ነገር ግን ናፖሊ ለተጫዋቹ ከ60 ሚሊዮን ፓውንድ በላይ ሊጠይቅ ይችላል ነው የተባለ የሚገኘው። በእርግጥ የቱርክ ሚዲያዎች እንደሚጠቁሙት ከሆነ በቪክተር ኦስሚሄን እና በማንችስተር ዩናይትድ በኩል በግል ጥቅማ ጥቅም ዙሪያ ከስምምነት ተደርሷል ነው የተባለ የሚገኘው። ነገር ግን ማንችስተር ዩናይትድ የሊያም ዴላፕን ዝውውር ሊሞክር ይችላል። ይሄ በኢፕስዊች የሚገኘው እና ዘንድሮ በጎል ማስቆጠር ረገድ ደብል ዲጂት ላይ መድረስ ይቻሉ ሊያም ዴላፕ ትልቁ ችግሩ ምንም እንኳን ዋጋው ውል ማፍረሻው 40 ሚሊዮን ፓውንድ ቢሆንም ከእድሜው አንጻርና ከተለያዩ በተለይ ደግሞ ከሲቲ አካዳሚ የወጣት ተጫዋች እንደመሆኑ መጠን የ ለተጫዋቹ ጥቅማ ጥቅሞች የሚከፈሉ ክፍያዎች ለኤጀንቶች የሚከፈሉ ክፍያዎችን ጨምሮ እስከ 60 ሚሊዮን ፓውንድ ሊጠጋ ይችላል የሚል እምነት አለ። በዚህም ምክንያት ማንቸስተር ዩናይትድ ምናልባት ናፖሊዎች ተጫዋቹ አንድ ዓመት ኮንትራት ብቻ ስለሚቀረው በቀጣይ ዓመት የመግዣ ዋጋውን ወደ 40 ሚሊዮን ፓውንድ ዝቅ ለማድረግ ጥረት ያደርጋሉ ተብሏል። ምናልባት የጋርናቾ ተሳታፊነትም በዚህ ሂደት ውስጥ ሊካተት ይችላል ተብሏል። ምክንያቱም አሁንም ቢሆን አንቶኒዮ ኮንቴ ባለፈው የጥሮሮ የዝውውር መስኮት ክቪቻ ክቫራስኬሊያን

ዋነኛ ተተኪው እንዲሆኑ የፈለጉት በአርጀንቲናዊው ወይ አሌሃንድሮ ጋር ናቸው ነበር። ስለዚህ አሌሃንድሮ ጋርናቾ እስከ 50 ሚሊዮን ፓውንድ ለመክፈል ዝግጁ ነበሩ። ምናልባት ቀጥተኛ የሚባሉ ልውውጦች ሊኖሩ እንደሚችል ብዙዎች እየጠቆሙ ይገኛሉ። ስለዚህ ማንቸስተር ዩናይትድ በአጥቂ መስመር ክፍሉ ላይ ሊያም ዴላፕንም ራሱ ቪክተር ኦስሜንም ሊያስፈርም የሚችልበት እድል አለ። አሊያም ከቪክተር ኦስሜንና ሊያም ዴላፓን ዳቸውን ማስፈርም ይፈልጋሉ ነው የተባለ የሚገኘው ከቪክተር ዮኬሬስ ዝውውር ግን ከዕድሜው አንጻር ረጅም ጊዜ የሚቆይ ታለንት እየፈለጉ በመሆኑ ገበያው ላይ ሙሉ ለሙሉ ራሳቸውን ያገለሉ እንደሚመስል ነው እየተነገረ የሚገኘው። ሌላኛው ዋነኛ ታርጌታቸው እንኳን ባይሆን ዘጠኝ ቁጥር ቦታቸው ላይ ክፍተታቸውን ለመድፈን ይሰራሉ ተብለው የሚጠበቁት ሊቨርፑሎች ናቸው። በእርግጥ ዘንድሮ በሳላ ግብ አስቆጣሪነት ነው እንጂ የቡድኑ ዘጠኝ ቁጥሮች ዋነኛ የቡድኑ ግብ አስቆጣሪዎች እንዳልነበሩ ይታወቃል። ታዲያ ሊቨርፑል በዋነኛነት የእቅዳቸው አካል ያደረጉት ቪክተር ኦስሜንን ነው። ነገር ግን ለቪክተር ኦስሜን 150 ሚሊዮን ፓውንድ ይከፍላሉ ተብሎ አይታመንም። በተለይም ደግሞ በ2023-24 የውድድር ዘመን የበጀት አመቱ ከተጠናቀቀ በኋላ ሊቨርፑል ከታክስ በፊት የ50 ሚሊዮን ፓውንድ በላይ ኪሳራ አጋጥሞታል ነው የተባለው። በዚህም ምክንያት 150 ሚሊዮን ፓውንዱን ወደ ገበያው በመውጣት ለአንድ ተጫዋች ያወጣል ተብሎ አይጠበቅም። ሌላኛው አማራጫቸው ሊሆን የሚችለው ለኒካስል ተጨማሪ ገንዘብና ዳርዊን ኑኔዝን ይዘን አሳልፎ መስጠት ሊሆን እንደሚችል በሊቨርፑል በኩል ይጠበቃል። ሊቨርፑል ግን በዋናነት ዘጠኝ ቁጥር ላይ ኤሊት የተባለ ተጫዋች በአስገዳጅ ሁኔታ የሚፈልገው ቡድን አይመስልም። ከሆነም ግን የዳርዊን ኑኔዝ መልቀቅ እንደማይቀር እየተነገረ ስለሆነ ያንን ክፍተት ለመድፈን የአሌክሳንደር አይዛክን ዝውውር ለመሞከር ጥረት እንደሚያደርጉ እየተነገረ ነው የሚገኘው። በስተመጨረሻም ቸልሲን እንመልከት። ሌላ የአጥቂ ጦት ያለበት ቡድን ነው። እንደ ጆኖቢ ሚኬል ያለው የቀድሞ የክለቡ ሌጀንዶች በተደጋጋሚ ቪክተር ኦስሚሄንን ማምጣት አለብን ዲዲየር ድሮግባን እያደነቀ ነው ያደገው፣ ቸልሲን ይወዳል፣ ስለዚህ መምጣት አለበት ይላሉ። ቸልሲ ስሙ ከቪክተር ኦስሚሄን ጋር ይያያዛል። ይሄ ቀደም ብሎ የተወራ ጉዳይ እንደሆነ ይታወቃል። ነገር ግን አሁን ባለው ሁኔታ ከቸልሲ የዝውውር እቅዶች አንጻር በተለይ ክሊር ሌክ ኢንቨስትመንት ወደ ቡድኑ ከመጣ በኋላ የትኛውም ተጫዋች እድሜው ከ18 ዓመት እስከ 25 ዓመት በላይ እስከ 25 ዓመት ባለው ዲፍረንስ ውስጥ መሆን መቻል አለበት ብለው ያምናሉ። ከ25 ዓመት በላይ የሚሆን ተጫዋች ማስፈረም አይፈልጉም። ምክንያቱም እንደው ተጫዋቹ ባይሳካለት እንኳን ሪሴል ቫልዩ ሊኖረው ይገባል፣ ልንሸጠው የምንችልበት ደረጃ ላይ እድሎችን ሊፈጥርልን ይገባል። ያ መንገዳችን ብለው በማመናቸው ምክንያት ከ25 ዓመት በታች የሆነ ተጫዋችን አያስፈርሙም፣ በላይ የሆነ ተጫዋች አያስፈርሙም። ስለዚህ ሙሉ ለሙሉ ትኩረታቸው የ21 ዓመቱ ሊያም ዴላፕ ላይ እንደሚሆን ነው የሚጠበቀው። ኢንዞ ማሬስካ በሲቲ አካደሚ አሰልጣኝ በነበሩበት ጊዜ የሲቲን ከ23 ዓመት በታች ቡድን በያዙበት ጊዜ ካሰለጠኗቸው ተጫዋቾች መካከል ሊያም ዴላፕ አንዱ ነው ተብሎ ይታመናል። ያኔ ኮል ፓልመር፣ ሊያም ዴላፕ የመሳሰሉ ተጫዋቾች በቡድን ውስጥ ነበሩ። አሁን ባስቶንቪላ የሚገኘውን የሚገኘው ሞርጋን ሮጀርሰን ጨምሮ ታችኛው ቡድን የእንግሊዝ ፕሪሚየር ሊግ ሁለተኛውን ውድድር ማሳካት ሲችል የታዳጊዎችን ማለት ነው። የፓልመር እና የዴላፕን ጥምረት በደንብ ያውቁታል። እራሳቸው ነበሩ አሰልጣኝ ተብሎ ይታመናል በዛ ሰዓት። በዚህም ምክንያት የኢንዞ ማሬስካ ዋነኛ እቅድ ሊያም ዴላፕ እንደሚሆን ነው እየተጠበቀ የሚገኘው። በቀጣይ ግን የእንግሊዝ ፕሪምየር ሊግ የክረምት የዝውውር መስኮት ሲከፈት የዓለም ክለቦች ዋንጫ እንዳለ መዘንጋት የለበትም። ነገር ግን በዚህ ሂደት ውስጥ አብዛኞቹ ክለቦች ትኩረታቸው የዘጠኝ ቁጥር ቦታ ሊሆን ይችላል። ቪክተር ዮኬሬሽ፣ ቪክተር ኦስሜን፣ ሊያም ዴላፕን የመሳሰሉ ተጫዋቾች ደግሞ የእንግሊዝ ፕሪምየር ሊግ የማጥቃት ክፍል አሌክሳንደር አይዛክን ጨምሮ የክለቦችን የማጥቃት ክፍል ችግር ለመቅረፍ በእቅድ ውስጥ የተያዙና ክለቦችን እስከ መጨረሻው ሳምንታት ድረስ በ በዝውውር ገበያው ላይ ሊያፎካክሩ የሚችሉ እንደሚሆን ይጠበቃል። በሌሎች ቀኖች ደግሞ ሌሎች ክፍሎቻቸው ላይ ቡድኖች ራሳቸውን እንዴትና በምን መልኩ ላይ ያጠናክሩ እያሰቡ ነው የሚለውን ወደ እናንተ የምናደርስ ይሆናል። በአጥቂዎች ላይ ያዘጋጀንላችሁ ፕሮግራም ግን የኔን ይመስል ነበር። መልካም ቆይታ።